ተከታተሏት፣ ኮፒ ሊንክ አድርገውላት። አይ አሰራር ሳይሆን ወሬ ነው ሀቂቃ። አሁን ይዘን የመጣን እንዳችሁ ዛሬ ይዘን የመጣ ነው እኛ ወሬ ነው ያው፣ ካኮ ካኩ ጀምሮ እስከ ኩሽ ነው ምናምን አይደለም የሰራሁት። ያው ቀለል ቀለል ያለ እራት ስንሰራ እንደኝ ጊዜ አለ አይደል? እናማ ይዤላችሁ የመጣሁት ቀለል ያለ ዛ አተር አሰራር ነው። እንግዲህ ደግሞ በኋላ እየተቀመሰ ይነገራችኋል ማለት ነው። ይሄውና ዛእተር እና ዘይ ቤቶን ማለት ነው። ዛእተሬ እንደምታዩት፣ እናማ ይኸውላችሁ ካሜራ ማን ተጌታለች ሰሙ ብቻ ስለሚነጣጥሩነው አንድ ላይ የማንገኘው በዚህ አጋጣሚ እንገኛለን። ራት ራት አንዳንድ ጊዜ እንገናኛለን።

እና ትርዋትንም ልብስ ስተኩስ እዛው ነው የምትቆየው። እስኪ አንድ በሏት አንድ በሏት ምክር ስጡልኝ በኮሜንት ማለት ነው። እና እንደነገርኳችሁ ያለሁበት ቦታ በጣም ገጠር ነው። ያው አንደኛው ልጄ በጣም በርከት ሲል ማለት ነው እና አበረታቱኝ፣ ሸር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ ማለት ነው። ውድ ሃገሬ ልጆች ንዴ ማመር ማለት ነው። ደምሩ፣ ደምሩ፣ ደምሩ ንዴ ማመር። ከዛ በኋላ እንደዚህ አድርገን ዛአተራችንን እንሰራለን ማለት ነው ኢንሻአላህ። እና ውድ ሀገሬ ልጆች እስኪ እንደዚህ እናድርግና

ስለሆነ ብዙም ለቅርጹ አልጨነቅም ማለት ነው። አላሁ አክበር ሽንኩርት ምናምን ባህራት ምናምን አድርጌ የማደርገው ማለት ነው። እና ዛ ተረድ በር በሀገራችን ጦስ የሚባለው ማለት ነው ጊዜ ሳይድ ስለሆነ እንዴት ሀጥ ይበስል ማለት ነው። ቤት ውስጥ ባለ ነገር ነ

አዎ የካሜራማኑ እንዲደርሳል ማላ ማላ ዱአ አድርጉ። እስኪ እስኪ ዱአ አድርጉ፣ በሰላም ለልጆቻችን ለቤተሰቦቻችን እንዲያመጣ ለባሎቻችን። አዎ ባለላቸው ልጅ የሌላቸውም ባላቸው ብቻ ስለሆነ የሚያስቡት ሁሉም ቤተሰቦቻችን ጋር ሰላም እንቀላቅለን። እንሻአላ በዱአ እንረሳሳ። ውዶችዬ ያው እንግዲህ የነገርኳችሁ ቤት ባለን ነገር መስራት ይቻላል። ያው ኢኮኖሚ ቆጣቢ ነን። ለነገራችን ላይ ቤት ብቻ አድርገን ባለን ነገር መስራት ልጆቻችን የሚያስደሰት እንችላለን ማለት ነው። እኔ ልጆች ብዙውን ጊዜ ቤተሰሪ ኬክሰሪ ምናምን ሲሉ ባለው ነገር ነው የሚሰሩ። ቤት ውስጥ ማለ አሁን የጎደለ ነገር ሊኖር ይችላል። ባለኝ ስለሆነ የሰራሁት ባለኝ ነገር ነው ማለ የሰራሁት

ስሩ እና ብሎ አጀናውን ደግሞ በሌላ ቪዲዮ አጀናውን ከፈለጋችሁ በሌላ ቪዲዮ ትይዛላችሁ። ትመዳለች። አዎ፣ እና ንገሪያቸው። እንዴት ነው እንደ እኔ ድምፅ የተቆራረጠ፣ እንደ እኔ ድምፅ የተቆራረጠ ትቆርጣለች።

የለም እናቴ እንዲህ አድርጎ ቆርጦ በቃ መገላገል ነው። ይሄ ዲዛይን በቃ መገላገል ነው። ይሄ መቁረጫ ከላላችሁ ደግሞ ግዙ። ገላግሌ ነው በቃ ገላግሌ። ይሄን አቋራጥ በኢትዮ አንደኛ መሆን አለበት ያለች ነዛስ፣ ያለች በቃ እንግዲህ አሪፍ ነው። በኮሜንት አስቀምጡ፣ ደግሞ ለተጠየቃችሁት ጥያቄ መልስ ስጡ። ለተጠየቃችሁት ጥያቄ መልስ እንፈልጋለን። ኢትዮ ላይ ነው ጥያቄ የግስት ሙጣጨ እንዴት ነው ብላችኋል? ማለት ነው ጓደኛዬ ስት ሙጣጨ እንዴት ነው እንደሆነ መመለስ አለባችሁ ማለት ነው። የሁለት ሰነፍ ነገር አረር ብሏል፣ ችግር የለውም። ይሄ ያው የወይዘሯችን ነው፣ የወይዘሮ ነው። ያው እንግዲህ ቀንበር ያለ ነገር ተወዳለ፣ እንደነገርኳችሁ ያው ቀንበር ያለ ነገር ተወዳለ። ይሄ ተቆራርጦ ሻይ ጋር ይሰጣታል ማለት ነው። ይሄ ጁብን ማለህ ነው። ምንም ቅጠላ ቅጠል አላረኩበትም። ቅጠላቅጠል አርጌ የሚሰራ አለ ሌላ ጊዜ ያሳያችኋለሁኝ። ይሄ ደግሞ ጁብን ክራፍት የሚባለው ነው። ያው እንዳይረዝምባችሁ ብይት ተወለሰርቸው ነው። ጁብን ክራፍት ነው። ይህን ይመስላሉ ዶች እና የዛሬ እራታችን ይሄን ይመስላል። ያው ገና እየተሰራ ነው፣ አጠር ለማድረግ ነው። ላይክ አድርጉ ሰብስክራይብ አድርጉ፣ ጓደኛዬን ማመስግኑልኝ። ያው ካሜራ ማኔና ልብስ መተኮስ አንትታ፣ ያው ቁጭ ብላ እኔ ውባዬ እንደምታያት ቁጭ ብላለች። በጣም ነው ማመሰግነው፣ አመስግኑልኝ። እሺ፣ ቴንክ ዩ ቴንክ ዩ ባይ ባይ። እና የተጠየቃችሁትን ጥያቄ የምር ወላይ ተሳተፉበት እና ቪዲዮ ይዛላችሁ ትመጣለች ማለት ነው። በቪዲዮ ይዛላችሁ ትመጣለች። እኔ መልሱን ይዛላችሁ ትመጣለች ማለት ነው። እሺ ሞክሩት ተሳተፉ። ከብሰው ላይ ሰባት ደቂቃው ላይ ጥያቄውን መልሱ። ባይ እኛ በልተነው ደግሞ ወዘናችን እንዴት እንደሆነ እናሳያችኋለን። እሺ አሰላሙ አለይኩም።